አሰላሙ አሌይኩም ወረህመቱላህ በረካቱሁ። ውድና የተከበራችሁ የዚነት ቤተሰቦች እንዴትናችሁ? ዳናናች ወይ? አልሀምዱሊላህ እኔ በጣም ሰላም ነኝ። እናንተ እንዴትናችሁ? ጤንነት አፍያ፣ ሁሉ ሰላም ከኔጋ፣ ሁሉ ሰላም። ኢትዮፕ ቻናሌ ላይክና ሰብስክራይብ፣ ሼር እያደረጋችሁ ስለምታበረታቱኝ ምስጋና ከልብ ነው። ጀዛኩሙላሁ ኸይራ። በእርግጥ እኛ ጠንካሮች ጎበዞች ስለሆን ቢሆንም የምንሰራው እናንተ ደግሞ የመጀመሪያ ፈርቀዳጆች ስለሆናችሁ ሁልጊዜ እናንተን ማመስገን ስላለብን ነው የምናመሰግናችሁ። ማለት እኛ ሰርተን ለፍተን ምናምን የሚለውን ብቻ አይደለም። አንዳንድ ጊዜ ነፍስያን ማሸንፈን ዛኩም ላ ኸይር ስንላችሁ እናንተ ፈርቀዳጆች ስለሆናችሁ ነው። እና አማጅ ዛኩም ላ ኸይር ዛሬ የማሳያችሁ እዚህ ጋ በጣም የሚያምር ጽድት ያሉ የቤት እቃዎች ነው የማሳያችሁ። 18 ሺ 648 ብር የፈጀ የቤት እቃ መፈረሻ ነው ማለት ነው። የቤት እቃውን አሳይቻችሁ መፈረሻ ከነ ልብሱ ከነ ፍራሹ የተገዛላት እሱንም አሳያችኋለሁኝ። አብራችሁ ቆዩ ላይክ እያረጋችሁ፣ ሰብስክራይብ፣ ሼር እያረጋችሁ ማለት ነው። እንግዲህ እስኪ እንደምታዩት በጣም ያምራል፣ እያነሳውም አሳያችኋለሁኝ እዚህ ጋር እንደምታዩት ሶስት ማች የሆነ ሎሚ ከለር ምን አለን የረከቦት የቡና ማን ነው የረከቦት የትሪ የቡና ዳንቴላ አለን። እንዲሁም ደግሞ ብዙ አንድ አይነት የሆኑ ፓርቲሽን፣ የቁርጥ ሰሀን፣ ተንጠልጣይ አክለር ጆክ አይ በጣም ሁሉም ማች የሚያደርጉ እቃዎች ናቸው የተገዛላት ማለት ነው። እንሻላ አብራችሁ ቆዩ ላይክ እያደረጋችሁ ሰብስክራይብ ሼር እያደረጋችሁ እንሻላ ሀይ። እና ሀዋይቢ እዚጋ እንደምታዩት ለዚህ ረከቦት የሚሆን ይሄ ድም ላይት ረከቦት ነው። በኤሌክትሪክ ይሰራል ማለት ነው። በኤሌክትሪክ ይሰራል። ይሄንን ትሰፑታላችሁ። ቦግ ቦግ ይላል፣ ያምራል፣ ድምቀት ይሰጣል። መብራት ጥፍት ስታደረጉ ወያ ያለ ምሽት ያስመሻል ማለት ነው። እንሻላ መመሰላችሁ። ሶስት ሺ ሰባት መቶ ብር የዚህ ዋጋ ነው። ሺ ሰባት መቶ ብር ደግሞ የዚህ ስኒ ዋጋ ነው። 1700 ብር የዚህ ስኒ ዋጋ ነው። 3700 ብር ደግሞ የረከቦቱ ዋጋ ነው ማለት ነው። ሱፍራ አለ። ሱፍራ የእሷ ትእዛዝ የለም። እኔ ለእናንተ ለማሳየት ነው። ዋጋው ግን 1100 ብር ነው። ካስፈለገ እዚህ ጋር እንደምታው ዳንቴል አለው። ዳንቴል ሙሉውን አይሰራም። ምናምን ለምትው እኛ የምናገኝ ይሄንን ነው። ስኒው ላይ ጣል ለማድረግ ስለሆነ በቂ ነው። ያን ያክል እንጀራ ፈፋ አስፈላጊ ነው ብዬ አላስብም። ዞሮ የዚህ ዋጋ 200 ብር ነው። የዚህ ዋጋ ደግሞ 600 ብር ነው ማለት ነው። ሎሚ ከለር የትሪ ዳንቴል ነው ማለት ነው። ከዛም እዚህ ጋር እንደምታዩት ምን አለ ሴራሚክ ሲኒ ነው፣ ዋጋው 2600 ብር ነው። 2600 አክለሪክ የሱካ ረቃ ቆንጂ ዋ፣ ምታመር የሱካ ረቃ ልጅ። እዚህ ጋር ዋጋው ደግሞ 300 ብር ነው ማለት ነው። ከዛ ሀገረኛ ስን የአምስት መቶ ብር ነው። የጅማ ረከቦት ሴፍቲውን ለመጠበቅ ነው ላስቲክ ጎሄ እንዳለ ያደረግ ነው። ዋጋው ደግሞ ሺ ስምንት መቶ ብር ነው። የረከቦቱ ሙሉ ሴሪው አለ የዲምላይቱም የጅማው ሙሉ ሴሪ አለው። ግን ሴሪው ያን ያክል ጠቃሚ ነው፣ የጎላ ጥቅም አለው ብዬ ለእናንተ ማስታወቂያ አልሰራም። ረከቦቶቹ ቆንጆ ናቸው። ሴሪው ዝም ብሎ በቃ ሴር ሆኖ ስለሚመጣ ነው። በጣም ያምራል። ይህንን እንደ ለእናንተ ለማሳየት ድምቀቱን እዩት። ማሻላ በጣም በጣም። ይህ ሴፍቲውን እንዲጠብቀው አቧራ እንዳይፋቅ ስለሚፈለግ ነው ማለት ነው። ረጅም መንገድ ነው የሚሄደው ሴፍቲ መጠበቅ ስላለበት ለዛ ነው። ከዚህም በላይ ደግሞ በካርቶን ነው ከወዳና ከወዴት ተደርገው የሚታሰሩ ማለት ነው። እንደገና ደግሞ ሶስት ዶሮ ይባላል ይሄ ደው ሶስት ዶሮ አይሰራም። ሁለት ዶሮ በደንብ ይሰራል። ይበልጥ ደግሞ ሽንኩርት በደንብ ካደረግን አንድ ዶሮ የሚሰራ ነው። ብላችሁ የምትይዙት እንሻላ እዚህ ጋር ያው እንደምታዩት ዋጋ 2500 ብር ማለት ነው። ከዛም እዚህ ጋር የሚያምረው ቆንጂ የሆነ ሴራሚክ ድስት አለ። ጀማ በጣም ቆንጆ፣ በቃ የሚያምር ተወዱታላችሁ። እንሻላ ዋጋው ውድ ሊሆን እቃነት ግን ይሄ እንደ መጥበሻ ነገር ነው የምትጠቀሙት። ወጥም መስራት ትችላላችሁ በነገራችን ላይ ይሄ ብቻ መጥበሻ ሆኖ ነው የሚመጣው። አምስት ሴሪ ነው፣ ዋጋው 14 ሺህ ብር ነው። ትልቀኛው ይሄ ነው። በቃ ይሄ አሁን አንድ ዶሮ ይሰራል፣ አው ይሰራል። ጎድጓዳ ነው፣ በጣም ቆንጆ የሆነ ድስት። ይላጣል፣ አይላጥም ምናምን ለሚለው እኔ በምን እንደማሳያችሁ አላቅም። እንግዲህ አገር ላይ ያለ ነው የምንገዛላችሁ። የሚላጥ ነገር እንትን አይለኝም፣ የሚላጥ ነገር አይደለም። ቆንጆ ነው። እንደውም ስሰሩበት እያማረ ጽድት እያለ በነገራችን ላይ ሴት ልጅ እቃ መያዝ ከቻለች በስነ ስርዓት በራሷችን የሚያዝ ከሆነ ምንም አይሆንም። ወላሂ ነው ምላችሁ። በጣም ነው የሚያምረው። በጣም በጣም ጽድት ያለ ነው ማለት ነው። ትልቀኛ ይሄ ነው። አያምን በዓል በጣም ነው የሚያምረው። ቀጣይ ይሄ ነው። ቀጣይ ይሄ ነው። ቀጣይ ይሄ መጥበሻው ነው። እና ያን ያክል ዋጋው ከቀው ጋር ስታዩት ቆንጆ ነው። እኔ ተመችቶኛል። እህቴም እንደምትወደው ተስፋ አረጋለሁኝ። ባለአምስት ሴሪ ዋጋው ስንት ነው? አስራ አራት ሺ ብር ነው። ካርቶኑ ደግሞ ይሄ ነው። ለማሳየት ነው ይሄ የተፈለገው። ይሄው ይሄ ማለት ነው። ከዛ ምናምን የወጥ ሰሀን ሁለት ሺ ሶስት መቶ ብር

እንደምታዩ ስንት ሀባ ነው? አራት ሀባ ነው። መቶ 550 ብር ሂሳብ ኦሪጂናል ነው ይሄ ማለት ነው። ከዛ ግማሽ እነዚህ በሰባ ብር ሂሳብ ገዝቼላታለሁኝ በሰባ ብር ሂሳብ እና ምን አለ ደርዘን ሹካ 300፣ ደርዘን ማንኪያ 300፣ 600፣ ደርዘን የሻይ ማንኪያ 100፣ 700 እነዚህ በሰባ ብር በጣም ጽድት ያሉና ኦርጅናል የሆኑ እቃዎች ናቸው ማለት ነው። ይህን ይመስላል በርሚል ወይ አብራችሁ ይቆል ልነሳና ላሳያችሁ ማለት ነው 2900 ብር በርሚል ሲሆን ዳንቴ 600 ብር። እዚህ ጋር እንደምታውቁት መሶቢቱ በጣም ሽክፍ ያለች መሶብ ናት። ማሻ እና ህዩት እንዴት እንደሆነ ላሳያችሁ ማለት ነው። ይሄ ማንፈሻ ሰፌድ ነው አራት መቶ ብር ሁለት ከሀምሳ የእንጀራ ሰፌድ የዝጀላት አለ እና እዚህ ጋር እንደዚህ አድርገን እናስቀምጠዋለን ማለት ነው። አብዛኛውን በበርሜል የሚሄድ እቃ ሴፍቲውን እንደጠበቀ ነው። ምክንያቱም አንደዚህ ጭኑታ እዛው ይወርዳል። አስራ አምስት ሌትር መቶ ዘጠና ብር። እንደገና ደግሞ ሀያ ሌትር ሁለት መቶ ሀያ እነዚህ ደግሞ አራት ሀባ ኦኬ በሚሉት የበርበሪና ሽሮ መቀነሻ ናቸው። ግን ስምሌትር እንደው ለበርበሬ እና ሽሮ እኔ ከነዚህ ያነሱት ቢሆኑ ነው አምስት ሌትር ቢሆን ነው ምለው። ሆኖም ግን አንዳንድ ነገሮችን እንደዚህ አስቤዛ ምናምን ቀላንሳቸው ሸክፎ ለማስቀመጥም አሪፍ ነገር ናቸው። ዋጋቸው በመቶ ሀምሳ ብር ሂሳብ ነው። ከዛ ምናለ መሰላቸው ሁለት ሀባ የልብስ ባስኬት በአራት መቶ ሀያ ብር ሂሳብ ስምንት መቶ ሀያ ብር። ከዛ ማዞሪያ ስድስት ያለች ማዞሪያ ናት፣ ሰማንያ ብር ስትፈልጉ እንደዚህ ቁጭ ታደረጓታላችሁ፣ ቆንጅዬናት ማለት ነው። ከዛም ሜንጀራ ትልቁን አራት መቶ ሀምሳ ብር ገዝቻለሁ ማለት ነው። ብሉ ማሻላ ያ ማራቢያውን ደግሞ ሳሳያችሁ ማለት ነው። ፈተሻ ሳይ ለምትሉ ትችላላችሁ ማለት ነው። እነዚህ ጠቃሚ የሆኑ እቃዎች ናቸው። በነገራችን ላይ ወጥ በዚሁም ማሞቅ ትችላላችሁ። እንደገና ደግሞ ማቅረቢያ በአብዛኛው ጊዜ አሪፍ ናቸው። አያችኋል። በዚህ ቅርብ ታደርጋላችሁ። አይደብርም፣ ቆንጆ ነው። በዛ ላይ ምን ያለው መሰላችሁ? እዚህ ጋር የምታሏቸው ሴሪዎች ከላይ እነዚህ ጥቁር ጥቁር ማንሻዎቹ ናቸው ማለት። እሱን ለመገጣጠም ሰዓት ስለማይኖረን ለዛ ነው ማለት ነው የምናልፈው። ይሄን ይመስላል። ኳሊቲ ማራቢያ ማለት ይሄ ነው በጥቅሉ። እንደምትወዱት ተስፋ አደርጋለሁ። እናንተ ደግሞ ያው ላይክ እያደረጋችሁ ይሄ ስራትን የጠበቀ አንደኛ የሆነ እቃ ነው። በዛ ላይ ደረጃ አለው፣ ለምሳሌ አረንጓዴ ካርቶና እራሱ አለው ይሄ ማለት ነው። ከዚም ጀማአው እዚጋ እንደምታዩት ማሻላ ተባርክሟል። የውሃ ኮምፕሌት አለን ሁለት ሺህ ስድስት መቶ ብር የዚህ ዋጋ ነው። ማሻላ ተባርካሟል። ከዛም ስድስት መቶ አንድ ሌትር ስምንት መቶ ደግሞ ሁለት ሌትር የሻይ በራድ እዚህ ጋር እናወጣውታለን። ማሻአላ ተባርክማል። ከዛም አምስት ማዛን የውሃ ብርጭቆ ይሄ እንደምታወት ቆንጅዬ ና የማይሰለቸው እቃ ነው። ደርዘኑ ሺህ ሁለት መቶ ብር ሲሆን አንድ ሺህ ሀምሳ ብር ደግሞ እዚህ ጋር የምታዋቸው በጣም የሚያማምሩ ጽድት ያሉ የሾርባ ማጎች ዋጋቸው ደግሞ አንድ ሺህ 5 ብር ሆኗል ማለት ነው። አንድ 5ሳ ብር የዚህ ዋጋ ነው ግማሽ ስለሆነ የታዘዝኩት ለዛ ነው። በመቀንበር ጋ ለምታወት የወተተንጠርጣይ የቅንጦት እቃ ይባላል። መቶ ብር የዚህ ዋጋ ነው ማለት ነው። መሻላ መቶ ብር ገዝቻ። እናት መፍጫ መቶ ብር። ይሄ በጉልበት ነው እንደዚህ በራሱ በመሽከርከር የሚሰራው የሎሚ መጥመቂያ መላጫም አለው ማለት ነው። እዚህ ጋር እንደምታውቁት እዚህ ላይ ያሉት በሙሉ አሉ ማለት ነው። አክለሪክ የውሃ ጆክ 2800 ብር፣ ችላት ታለው እቃዎቹ ግን እንዴት እንደሚያምሩ ያለ የሚያምር እቃ ነው። ተመሳሳይ እንደሆነ ይሄ ነው። 700 ብር ሰርቪሱ ነው የሰርቪሱ ነው። ጆጓ ደግሞ አክለሪ ኳይት ትመስላለች ማለት ነው። ማሻአላ ተባርካሁን ሁላችሁም እንደምትወዱ ተስፋ አደርጋለሁ። እዚህ ጋር ደግሞ በመቶ አርባ ብር ሒሳብ ኳሊቲ እና ወፈር ያለ ከመቶ ሀያው ሻል ያለ የቁርጡ ሳህን ነው ዋጋውም ደግሞ በመቶ አርባ ብር ሒሳብ ነው ማለት ነው። እዚህ ጋር ምን አለ ፓርቲሽን አለ። ይፈልጉ ይሆኑ ለአትክልት ነገሮችም ሆነ አልጫ ለምሳሌ ሹ በዚህ ማቅረብ የምትችሉበት እቃ ነው። ያው ማይካ ነው፣ ግን በነገራችን ላይ ማይካ ነው ማይካ ነገር ሙሉ እያሰባችሁ ከዛ እዚህ ጋር ደግሞ የሀምሳ ብር ሒሳብ ቆንጆ እና የሚያማምሩ የቆሎ ሰሀን የኬክ ሰሀኖች አሉ ማለት ነው። ወሳኝ ነገር ናቸው። በነገራችን ላይ እነዚህ ስድስት ምናምን በቂ ናቸው ብዬ አላስብም፣ ግን የሰው ልጅ በአቅሙ ነው እና ነው እንጂ አስራ ሁለት ወይም ሀያ አራት ቢኖሩ ቤታችን ውስጥ ይመከራል። እንግዳ በመጣባችሁ ሰዓት ለልጆች እንኳን የምትሰጡት ብዙ ስለሆነ፣ ከዛም እዚህ ጋር እንደምታውምላለን መጥበሻ ሴራሚክ አንደኛ የሆነ አለን። ይሄ ቂጣ ምትጋግርበት እንቁላል ምትሰራበት ሀያ ስምንት ቁጥር ነው። ይሄ ደግሞ ሀያ ስድስት ነው። ይሄ ደግሞ ሀያ አራት ነው። እች ለቡና ማሻላ አሪፍ ናት። ቀልጠፍ ትላለች አስባለሁን ከዛው ቀጥል ሳርች ስቶቭ አለ እዚህ ጋር እንደምታውት ማሻአላ የሆነ ነው። የዚህ ዋጋ ደግሞ 3500 ብር ነው። 3500 ብር ባለ ሁለቱ ማለት ነው። እዚህ ጋር የምታውት ራሱ ነው ሁሉ ፍትትት እንዳደረገው በማሰብ ነው። ከዛ ምን አለ መሰላችሁ፣ እዚህ ጋር 700 ብር 700 ብር ባለ 3 ሲሪ የሽንኩርት መክተፊያ ጣውላዎች አሉ ማለት ነው። በዚህ ጋር ደግሞ እንደምታውት ምን አለ ለመሰላችሁ ሦስት ከሀምሳ እና አራት መቶ አርባ አምስት እና አርባ ቁጥር ትሪ አለን ማለት ነው። ያዘ በዚህ ጋር እንደምታውት ምናለን ሌላ ጥስት አለ ለልብስ ማጠቢያ የሚሆን በዚህ በነገራችን ላይ ማሸት ነው። ደግሞ እነዚህ ፕላስቲኮችን ከታይ ጨርቅ ምናምን አድርጋችሁ እንዳይኮርዳባችሁ ማጥሪያ ይህን ለማሻ በጣም ወሳኝ ነገር ነው። ዘብዝባችሁ ታስቀምጡበት የሚጠቅም እቃ ነው። ይሄ ሺ ስድስት መቶ ብር ነው ዋጋው ማለት ነው ሁለት ሀፓ ትሩላብር ብር ቢለብስ በሶስት ሺ ሰባት መቶ ብር ሂሳብ ሰባት ሺ አራት መቶ ብር እና ሁለት ሺ ሰባት መቶ ብር ደግሞ ኮምፎርት አንድ ኮምፎርት አንድ አንሶላ እና ሁለት የትራስ ልብስ ያለው ነው። ፈቲቼ አሳያቸኋለሁ። እዚ ጋ ደግሞ የኮምቦቻው ለሜትር ሰማኒያ የሚሆን ማለት ነው። ሜትር ከ50 ሳይሆን ሜትር ሰማንያ የሚሆን የኮምቦልቻ ጨርቃ ጨርቅ አሪፍ የሆነ አንሶላን በቃ አንደኛና የተመረጠ ነው እና ይሄንን የገዛ ሁለት ሁለት ሺህ ብር ነው ጨምሮ ነው ሺ ስድስት ምናምን ነበረች የምንገዛው። ከዛ ምን አለ መሰላችሁ፣ መጋረጃ እነዚህ መጋረጃዎች ድሮም ስለምንገዛቸው ታውቋቸዋላችሁ። እሷ የትራስ ልብሷም የፍራሽ ልብሷም እንደዚሁ ይሄንን ከለር ስለሆነ የያዘው ያደረኩላት እንደዛ ነው። ያስ አያችሁ ጋ ይሄ ለፍሬንች ዶር መቀየሪያ የራሱ በጣም ነው የሚያምረው ከለሩ ሃያ ነው። በጣም ተመለላችሁ በላይ ያምራል። በዛ ላይ ደግሞ ረዥም ነው ሁለት ነው ሶስት ሺህ ብር ነው የተገዛ። እነዚህ ሁለት ነው ሶስት ሺህ ብር ናቸው መጋረጃዎቹ። አንዱንም ብቻ መጠቀም ትችላለች እዚህ ከዛ እዚህ ጋር እንደምታዩት የቱርክን ምንጣፍ ሁለት በአራት ትልቁ ማለት ነው ሰባት ሺ ብር አላት ማለት ነው። ይሄ በጣም ትልቁ ነው። ታያለ በጣም ነው የሚያምረው። ይሄ በተለይ ፍርሽ ተደርጎ ያው ቦታ እጥረት ነው እንጂ እናንተን ለመሳብ የተሻለ ይመስለኛል። ዝሮ ይሄ ሁለት በአራት የሚባለው ትልቁ የቱርክ ምንጣፍ ሰባት ሺ ብር ነው የገዛሁላት። ቱርላን ብርድ ልብሷን አንዱ ፈትቼ ላ አንድ አይነት ስለሆም ያን ያክል እንትን አይነት ብርድ ልብስ፣ በቃ መካከለኛ ብርድ ልብስ። ይሄ ብርድ ልብስ በቂያችን ነው። አስራ ሁለት ኪሎ ሁላ ያን ያክል። ይሄ ኮሪያ ነው በነገራችን ላይ አንዳንድ ሰው፣ ይሄ ኮሪያ ነው። በጣም ነው ጸድት ያለ አንደኛ ይሄን ይመስላል። ኢንሻአላ የትራስና የፍራሽ ልብሱን እናየዋለን። ኮምፖርቱ ያው ይሄ የተለመደው ነው አላችሁ እና ሐባይቢ ይሄ እንደምታዩት ያው ቅድም ያሳየዋችሁ ፍራሽና ትራስ ለብሶ ነው ማለት ነው። ለብሶ ነው ይሄ ማለት ነው። እንደዚህ ለብሶ ነው። ማሻአላ ተባርክ። በጣም ነው የሚያምረው ከሚገባው በላይ ዋጋውን ደግሞ ልንገራችሁ። አብራችሁ እንሰብ ማለት ነው አራት ፍራሽ ልብስ ማለት ነው ሲባዛ አንድ ሺ አምስት መቶ አስራ ሁለት ብር ነው። አስራ ሁለት ትራስ ሲባዛ ልብሱ ማለት ነው አራት መቶ ሀምሳ ነው። ከዛ አስራ ሁለት ማን ነው፣ አስር ነው ይሱ አስር ሲባዛ ሶስት መቶ ልብሱ አስራ ሁለት ሆኖ ትራሱ ግን አስር ነው፣ በሶስት መቶ ብር ሂሳብ ከዛ አራት ሲባዛ ሁለት ሺ ሁለት መቶ ስንት ይሆናል? ሀያ ሶስት ሺ ሁለት መቶ አደለም፣ ሀያ ሶስት ሺ ሁለት መቶ አርባ ስምንት ብር ይመጣል ማለት ነው። ሀያ ሶስት ሺ ሁለት መቶ አርባ ስምንት ብር ይመጣል ማለት ነው። ማለት እንደዚህ ማዘዝ ለፈለጋችሁ ግልጽ እንዲሆንላችሁ ስለፈለግኩና ተለብሶ ደግሞ ምንጣፉ ተደርጎ ከነመጋረጃው እንዴት እንደሚያምር ለእናንተ መገመት ያቀፋል ብዬ አላስብም። ከወደዳችሁት ላይክ በማድረግ ሰብስክራይብ ሼር በማድረግ አበረታቱኝ። ሰላማችሁ ይብዛ። ሰላም አለይኩም። ፍራሽ ሰባ አስራ ሁለት ሰባ አስራ ሁለት ፍራሽ ያው ማያቃለ ብዬ አላስብም። ይሄ ነው። በጣም ተመነግራችሁ በላይ ቆንጆ የሆነ ፍራሽ ነው። ቴክነሱ ይሄ 70 በ12 ነው ማለት ነው። ትልቁ ነው ወፍራምም ነው ማለት ነው። ሰ 70 በ10 ምናምን አይደለም። እና ዋጋውም ደግሞ 2200 ብር ነው። ይሄ አራት አራት ሲባዛ በ2 ሺህ 2 መቶ ብር ሂሳብ 8 ሺህ 8 መቶ ይመጣል ማለት ነው። አያችሁታ። እና ፍራሿ ይሄን ይመስላል። ያልብሻ አሳያችኋለሁ በኋላ ከዛ እዚህ ጋር እንደምታወድ ደግሞ ትራስ አለ። ትራሶቹ ደግሞ አስር ሀባ ናቸው። አስሩ ሲባዛ በሶስት መቶ ብር ሂሳብ ነው እና አለባብሽ ምናምን አሳያችኋለሁ። አጠቃላይ የፍራሽና የትራስ ልብሱ ፍራሽና ትራሱ ለምሳሌ ተኪያ ካላችሁ ራሱን የቻለ ዋጋ አለው። ይሄ ግን አሁን ልጅቷ የፈለገችው አስራ ሁለት ትራስ ልብስ ነው ያላት፣ ግን ትራሱን አስር ነው ያለችኝ። ይሄ ደግሞ አራት ሀባ ነው ኢትዮፎም በአንደኛው ማለት ነው በሁለት ሺ ሁለት መቶ ብር ሂሳብ ከዛም እዚህ ጋር የትራስና የፍራሽ ልብስ አለ። ያው አልብሼ ያሳያችኋለሁ ማለት ነው።